የኔ ውብ የኔ ልዕልት የኔ ትንሿ እህቴ፣ እንዴት እንደምታምሪ እኮ እንዴት ብዬ ልንገርሽ? እንድ ኩል አድርጎ ኮን የሰራሽ የምር ኩል አድርጎ ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላ ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን ህዝባችን ይጠብቅልን ሁላችንን በየሃይማኖታችን ጸለ ያርጉኝ። ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ ባክብሩት እየጋበዝኩ የተሰማችሁ በኮሜንት ያያችሁትን ሀሳብ አስተያየት እንድሰጡ እያልኩኝ እስከ ማታ ድረስ እንግዲህ ፍቅርዬ ላይክ ኮሜንት በመስጠት እንጠብቃታለን ማለት ነው። ከዛ ውጭ እንግዲህ ቪዲዮዎቹ ገና ካሁኑ ቪዲዮን ሳያዩ በኮሜንት እንደዚህ አንዳንድ ተለጣፊ ሰዎች ማለት ነው እየሰጡትን ኮሜንት ሀሳብ ለመስጠት ፈልጌ ነው ማለት ነው። ኮሜንቱ እንግዲህ እንደምታዩት ሩታ ይኔ ንግስት በደንብ መሪያቸው አላልሽም። ምን አይነት ገጣጣነሽ በፈጠረሽ ጥርስሽ ርገፍና፣ ደግሞ ታገጫለሽ እንዴ። ለፍቅር ነው ሩታ የምታስተምራት። ምነው አሳቃችሁ? ምነው ምነው? እንዴት አድርጌ ልሳቅ? ጋይስ እንዴት አድርጌ ልሳቅ? አንቺም መሰሎችም ጠንቅቃችሁ ታውቃላችሁ፣ ጠንቅቃችሁ ማለት ነው ስለ ፍቅር ፍቅር ዘንድሯን ለመልበስ የጀመረች ለአንጣልሽ እንዴ ከፉፉ ጋራ ለብሳ ይሰር እያደረገችው በየአመቱ እኮ ነው የምታደርገው። ብርቅ ነው እን ለፍቅር እኮ ብርቅ አይደለም። ይሄ ሁሉን ነገር በቃ ሲጀመር አንድም ነገር ከሩታ አይታ ያደረገችው ነገር የለም እስካሁን ድረስ ፍቅር አለቀ። ገባሽ ፍቅር የራሷ ጌታ ናት። ፍቅር በራሷ ማሰብ የምትችል ናት። ፍቅር በራሷ መራመድ የምትችል ልጅ ናት። ምን የሚወሰድ ነገር አለ? ሲጀምር ከሩታ ማለት ነው፣ ምርት ገልጦ መሄድ ወንድም አቀያየር ሹ ምን የሚወሰድ ነገር አለ? ነገሩ እንዲሁ እኔ አንዳንዶች አሁን አሁን የሩታ አድናቂዎች ሆኑ። አንዳንዶችን ላለመንካት፣ መንካት ስል ነው ዝም የምላችሁ። በነገራችን ላይ አላችሁ ከመቶ አንድ ፐርሰንት አሁን ገብቷቸው የበጎቹን ከበጎቹ ሀሳብ የወጡ እንደ ቪዲዮ እንደ ስራ አይተውት ለዛም ለዛም ሀሳብ ይሰጧሉ እነሱም ብዬ እንጂ ኒገር የምትሉ ከሆነ እንደ አንቺ አይነቷን ማለት ነው ሁሉንም ነገር እያወጣሁ ነው የምነግራችሁ በቃ አንድና አንድ አስረግጣችሁ የምታቁት ነገር ፍቅር ከሩታ የምትወስደውም ነገር የለም የወሰደችውም ነገር የለም አለቀ በዚህ አጋጣሚ ደግሞ አበጋዝ ወደ ግራ ባዶን ስለቀረ ደስ ብሎኛል ምክንያቱም አቋም የለው ሰው እንደዚህ ነው በቃ አስደግፉ ሩታም ትታሄደች ፍቅርም ትታሄደች። ይኸውልህ መራጭ መራጭ አይወድቃል ይላል የሀገሬ ሰው። ይሄ ነው አቋም ያለ ሰው። ብትሆን ኖሮ ይሄን ጊዜ ፍቅር እየን ይዘህ እረፍ አጨብጭበንል ነበር። ይሁን ብለን ተቀብለን ነበረ። መጀመሪያ ጉርታህ ታለና አሁን አና አታስፈልጋትም አላልንህም ነበረ? ጥሩ ነው ደስ ይላል ብለን ተቀብለን ነበር። ግን አንተ አቋም ስለሌለ ይሄው ይሄ ገጠመክ። ምንም ማድረግ አይቻልም እንግዲህ። እየመረራችሁ ነው የምትወጡት። ስለዚህ ፍቅር አንዳችም ነገር ከሩታ የወሰደችው ነገር የለም። በራሷ መራመድ የምችል ልጅ ናት። በአሁኑ ቪዲዮ ስለቀደመቻት ብቻ ፍቅር ከሩታ ወሰደች። አስተምሪያቸው እረበናትሽ እውነትሽን ነው። ታይ እንጂ አልሰማሁም። ዝቅ ብለሽ ኮሜንት ኮሜንት አይደለም የፍቅርዬን ቪዲዮ እ ከፉ ጋር ስራ የነበረው ማለት ነው። ቀጣይ የዛሬ ዓመት እራሱ ማለት ነው። አታሽ ቀብጡ እዚህ እየመጣችሁ ማለት ነው። አታንዛርጡ። ለማንኛውም የሉሽ ላይክ ላይክ እያደረጋችሁ እስከ ማታ ድረስ በደንብ ቪዲዮ ሲለቀቅ ቫይራል እንዲወጣላት እኔ ከአንድ ሰዓት ራሱ ብታመሽ ደስ ይል የነበረ ቪዲዮ። ምክንያቱም ያው አንድ ሰዓት ጥግረራ ላይ ነው ታውቃላችሁ። ሰባት ሰዓት ይበላል የጾም ወቅት ነው። እስከ አንድ ሰዓት እስከ አንድ ሰዓት ተኩል የቃጠባ ነው። ቅመሞች አይመቻቸውም። ቪዲዮ ለማየት ምራሱ ማለት ነው ጊዜ አይኖርም። ፋታ የሌለው ስራ ላይ ነው የሚሆነው። ግን ያው የሚችል ሰው ይጠብቃታል ማለት ነው። እስከዛ ድረስ እናንተ የተፖሰተውን ፎቶ ላይክ ላይክ ላይክ ላይክ ያደርጋችሁ ጠብቁ። ቤተሰብ ሼር ሰብስክራይብ አትርሱ። እወዳችኋለሁ። ማታ እንገናኝ፣ በማረው በደመቀው ቪዲዮ፣ ለየት ባለው ቪዲዮ። እወዳችኋለሁ። መልካም ጊዜ። ቻውቸው። በህይወት ምንም ነገር አይቆጨኝም። ያለፍኳቸው መጥፎ ጊዜዎችና መጥፎ ያልኳቸው ሰዎች ብዙ ነገር አስተምረውኛል። ጥሩ ጊዜዎችና ጥሩ ሰዎች ደግሞ ተስፋንና የመኖር ትርጉምን አስተምረውኛል። ስለዚህ ነው ዛሬም ቢሆን በየአንዳንዱ በሚያጋጥመኝ ነገር የማልረበሽው ጥሩ የሚሆን መጥፎ ነገር አንድ ቀን ያልፍና ወይ ማርበታለሁ ወይ አመሰግንበታለሁ እንጂ ዛሬ ላይ